ሰላም እንደምን አላችሁ ተመልካቾቻችን? እንግዲህ እንደሚታወቀው ዓባይ ቲቪ በመዝናኛ እንዲሁም ደግሞ መረጃን በመስጠት ዘርፍ እናንተ ተመልካቾቹን ለማስደሰት በከፍተኛ ጥራት እየሰራ ያለ ተቋም ነው። ከዛም በተጨማሪ ተመልካቾቹን በፕሮግራሞቹ ከማስደሰት ባሻገር የተለያዩ ሽልማቶችን በመሸለም እናንተን ደግሞ ልናስደስታችሁ እነሆ የአባይ ስጦታዎች በማለት ዝግጅታችንን ጨርሰናል። ይህንንም ደግሞ ባሳለፍነው ሳምንት በነበረን የዋሻው እንዴና የማንቀነስ ፕሮግራማችን ላይ ወደ እናንተ ተመልካቾቻችን ይፋ አድርገናል። እነሆ ዛሬ የተገናኘ ነው። እናንተ ተመልካቾቻችን ተሳ ሳይሳትፋችሁን ትክክለኛ ምላሽ የመለሱ ሰዎች ወይም ደግሞ ባለ እድለኞችን እጣ በማውጣት ቃል በገባነው መሰረት የምንሸልምበት ቀን ላይ ተገናኝተናል ማለት ነው። እንደምትመለከቱት እንግዲህ ከፊቴ የእጣ አወጣጡን ስነስርዓት ሊገመግሙ ከብሔራዊ ሎቶሪ አስተዳደር ተወካዮችና የአባይ ቴሌቪዥን ደግሞ ታዛቢ ይገኛሉ። እንኳን ደህና መጣችሁ። ተመልካቾቻችን፣ እንግዲህ ነው ሳምንት ይፋ እንዳደረግ ነው በዋሻው እንዲና ቀነስ ፕሮግራማችን ላይ በመሳተፍ እናንተ ተመልካቾቻችንን ልንሸልም መዘጋጀታችንን ተናግረናል። እነሆ ዛሬ ቀኑ ደርሶ ልንሸልማችሁ ነው። በዋሻው እንዲ ሆነ በማኒ ቀነስ ፕሮግራሞቻችን ላይ የምትሳተፉ ተመልካቾቻችን የተለያዩ መስፈርቶች ነበሩት። እንግዲህ ወደፊትን መሳተፍ የምትፈልጉ ባለፈውም ደግሞ የተሳተፉ ሰዎች በምን በምን መስፈርት ነው የሚለውን ቀጥዬ ይናገራለሁ ማለት ነው። የመጀመሪያው መስፈርታችን የነበረው የአባይ ቴሌቪዥን ኢንተርቴንመንት ዩቲዩብ ቻናልን ሰብስክራይብ ማድረግ እንዲሁም ደግሞ በአባይ ቲቪ ኢንተርቴንመንት ዩቲዩብ ቻናል ላይ የሚለቀቁ ቪዲዮዎችን ወይም ደግሞ እያንዳንዱን ፕሮግራሞች እስከ መጨረሻው ድረስ መመልከትና በዛ ፕሮግራሞች ላይ የሚለቀቁ ጥያቄዎችን በአግባቡ መመለስ ነው የሚሆነው። የዋሻው እንዲ ላይ ስንመጣ እንግዲህ በዋሻው ባሳለፍነው ባሳለፍ ነው ፕሮግራማችን ላይ ወደ እናንተ እንዳደረስ ነው በ9355 ላይ ዋይቲደብሊውን በማስቀደም የተለያዩ ሶስት ጥያቄዎችን ወደ እናንተ ተመልካቾቻችን ያደረስን መሆኑ ይታወቃል። ያንን ሶስት ጥያቄዎች በትክክለኛው መንገድ የመለሳችሁ ተመልካቾቻችን ደግሞ ዛሬ በእጣ ውስጥ ትካተቱና አሸናፊውን እጣ አውጥተን ወደ እናንተ ይፋ የምናደርግን የሚሆነው አሸናፊውም ደግሞ በዛሬው እለት የጂኤም ፈርኒቸር ቅንጡ ጁኖ ሶፋ ከነ ኮፊ ቴብሉ እዚህ ጋር እንደምትመለከቱት እንደምንሸልማችሁ ተመልካቾች ይፋ አድርገን ነበረ። ከዚያም በተጨማሪ ደግሞ በማኒቀነስ ቆይታችን ላይ የዜድ ቲ ኢ ብሌድ ቪ ፊፍቲን ስማርትፎኖችን ደግሞ ወደ እናንተ በሽልማት እንደምናደርስ ይፋ አድርገን ነበረ። ስለዚህ ዛሬ የባለ እድለኞችን እጣ የምናወጣን የሚሆነው እንግዲህ እንደምትመለከቱት በአሳለፍነው ሳምንት የዋሻው እንዴ ቆይታችን በትክክለኛው መንገድ ጥያቄውን የመለሱ ወደ 235 የሚጠጉ ሰዎች እዚህ ጋራ ዝርዝራቸውን እንደምትመለከቱት በእጣ ውስጥ ተካተዋል። እነዚህ ሰዎች መካከል እንግዲህ አሸናፊ የሚሆነውን ባለ እድለኛ ዛሬ ይፋ የምናደርግበት ሰዓት ላይ ተገኝተናል ማለት ነው። በዛ ጋራም እንደምትመለከቱት የማኒቀነስ ወደ ሁለት መቶ ሰባት ያህል ሰዎች በትክክለኛው መንገድ ጥያቄዎችን መልሰዋል። ስለዚህ ማን አሸናፊ ይሆናል የሚለውን እንመለከታለን። የመጀመሪያችን የሚሆነው ግን የዋሻው እንደ የጂም ፈርኒቸር ቅንጡ የሆነውን ሶፋ እስከነ ኮፊ ቴብሉ አሸናፊ ሆኖ የሚወስደው የአባይ ቲቪ ተመልካቻችን ማን ነው የሚለውን የምንመለከትበት ሰዓት ነው። ስለዚህ የዋሻው እንደን እጣ ለማውጣት እንግዲህ ወደ እጣ ማውጫ ሳጥን ውስጥ ሙሉ በትክክል የመለሱ ባለ እድለኞችን እናሸጋግራቸዋለን ማለት ነው። እዛ ጋራ እንደምትመለከቱት እንግዲህ አንድ አሸናፊ ብቻ ነው የምንፈልገው። ለዛም አንድ እዛ ጋራ ብለን ሞልተናል። ስለዚህ እነዚህ ሰዎች ሙሉ ለሙሉ እንደምትመለከቱት ወደ እጣ ውስጥ እየገቡ ነው ያሉት። ስለዚህ እጣ ማውጫውን በምንጫንበት ጊዜ ማን አሸናፊ እንደሆነ በኮድ እንመለከታለን። ያ ኮድ ደግሞ ስልክ ቁጥሩ ማን እንደሆነ እናንተ መካከል እንግዲህ ትነግሩኝና አሸናፊው ጋራ የምንደውል የሚሆነው ማለት ነው። ስለዚህ እጣውን ወደ ማውጣት ፕሮሰስ እንሄዳለን። የጂኤም ፈርኒቸር ቅንጡ ጁኖ ሶፋ አሸናፊ እስከነ ኮፊ ቴብሉ የወጣለት ቁጥር እንግዲህ እዚጋ እንደምንመለከተው 106 88 ሁለት ኮድ ሲሆን ያ ኮድ ስልክ ቁጥሩ ማን እንደሆነ ባካቹ ንገሩ እና አሳውቀን እንግዲህ አብረን ደስታችንን እንካፈል። ተመልካቾቻችን እንግዲህ የጂ ኤም ፈርኒቸር ቅንጡ ሶፋ ከነ ኮፊ ቴብሉ አሸናፊ የሆነው ባለ እድለኛ ታውቋል። ስልክ ቁጥሩንም ይዘናል እንግዲህ እንደውልለታለን፣ እድለኛ መሆኑን እናበስረዋለን። እጅግ በጣም ደስ እንደሚለው እርግጠኛ ነኝ። እንግዲህ አንድ ላይ እስቲ በጋራ ስሜቱ ምንድን ነው የሚለውን እንመለከታለን። ሄሎ ሰላም እግዚአብሔር ይመስገን። ሰላም ጤና ይስጥልኝ። እንተዋወቅ። ከአባይ ቲቪ ነበር የምደውልልዎት። ባርናባስ ይባላል። ማ? ባርናባስ። በርናባስ ከየት ነው? ከአፋር ክልል አሳይታ። አፋር አሳይታ። ኦ የአባይ ቲቪ እንግዲህ የዋሻውንዴ ፕሮግራም ላይ ባለፈው ሳምንት ያቀረብነው ጥያቄ ነበረ። ያንን ጥያቄ መልሰክ ነበር በርናባስ። ስለዚህ ዛሬ እጣ የማውጣት ስነ ስርዓት ላይ ነበር የነበር ነው እንግዲህ፣ የጄም ፈርኒቸር ቅንጡ ጁኖ ሶፋ ከነ ኮፊ ቴብሉ አሸናፊ ሆነሃል በርናባስ። እንኳን ደስ አለ ከባብሯ በጣም በጣም በጣም በጣም ደስ ብሎናል። አባይ ቲቪን ስለምትመለከት የአባይ ቲቪን የኢንተርቴይንመንት ዩቲዩብ ቻናል ሰብስክራይብ ስላደረግክ ጥያቄዎችን ስለመለስክ በጣም ደስ ብሎናል። ምን ተሰማ? እኔ አመሰግናለሁ። በቃ ደስ ነው ያለኝ

ሮራምና አሁን ደግሞ መግቢት ስላስገባችሁ በጣም አድናቂዎች ነን እናመሰግናለን። በጣም በእውነት በጣም አድናቂዎች ነን፣ ቃላቶች አንሰኛል። እንግዲህ ቅንጡ ሶፋ ከነ ኮፊ ቴብሉ ደርሷችኋል። እንኳን ደስ አላችሁ፣ እንኳን አብሮ ደስ ያለን በጣም እንግዲህ ተመልካቾቻችን የዋሻው እንዴ የመጀመሪያው ሽልማታችን ወደ አፋር ታዳጊ በርናባስ ደርሶታል። ከእነ ቤተሰቦቹ በጣም ነበር ደስ ያላቸው። ደስ ብሎናል ስላላችሁ እንግዲህ እንኳን ደስ ያላችሁ ለማለት እወዳለሁኝ። በቀጣይ ደግሞ የምናልፈው ወደ ማንቀነስ ነው። ማንቀነስ ቀደም ሲል እንደጠቆምኳችሁ ወደ 207 ያህል ሰዎች በትክክለኛው መንገድ ትክክለኛውን ምላሽ ወደ እኛ በኤስኤምኤስ 9355 ላይ ልከውልናል። ስለዚህ አሁን ባለ እድለኛው ማን ነው? ብለን እጣ እናውጣለን ማለት ነው። እሺ ስለዚህ የማኒቀነስ አሸናፊያችንን እንግዲህ ወደ እጣ ማውጫ ውስጥ እያስገባናቸው ነው የምንገኘው። አሁን ማኒቀነስ ማን አሸናፊ እንደሚሆን አብረን በጋራ እንመለከታለን። የዜርቲ ብሌድ ቪ50 ስማርትፎን ተሸላሚ የሚሆነው ተመልካቻችን ደግሞ ማን እንደሆነ አብረን በጋራ እንመለከታለን። እንግዲህ የማኒቀነስ የባለ እድለኛችን ኮድ አንድ ዜሮ ሰባ ስድስት አንድ ሁለት ነው። በዚህ መሰረት እንግዲህ ባለ እድለኛችንን ስልክ ቁጥሩን ትነግሩኛላችሁ፣ ደውለን ይፋ እናደርጋለን። ተመልካቾቻችን እንግዲህ በማን ይቀነስ ፕሮግራም ትክክለኛ ምላሽ በመስጠት የዜድ ቲ ኢ ስማርትፎን ተሸላሚ የሆነው ተመልካቻችን ጋራ እየደወልን ነው። እስቲ ምላሹን አብረን በጋራ የምንመለከት ነው የሚሆነው። በጣም ደስተኛ እንደሚሆኑ እርግጠኛ ነን። ሄላው ሰላም ጤና ይስጥልኝ። ይመስገን። ከዓባይ ቲቪ ነበር የምደውልልዎት ማን እንበል? ዶክተር አረጋ ከየት ነው? ባህር ዳር። እሺ ዶክተር አረጋ ከባህር ዳር፣ እንግዲህ ባለፈው ሳምንት በማን በማን ይቀነስ ፕሮግራማችን ላይ ተመልካቾቻችንን ለመሸለም ዝግጁ ነበርን። እርስዎ ደግሞ የተጻፉ ጥያቄዎችን መልስ በኤስኤምኤስ ወደኛ ልከው ነበረ። ዛሬ እጣ የማውጣት ስነስርዓት ላይ ነበር የነበር ነውና፣ ዶክተር እንግዲህ የዜድቲኢ ብሌድ ቪ50 ስማርትፎንን ተሸላሚ ሆነዋል። እንኳን ደስ አለዎት። አመሰግናለሁ። በጣም ደስ ብሎናል። እኔ በጣም ምን ተሰማዎት? ጠብቀዋለሁ ግን ይዘልፈኝ ይችላል ምናም ነገር ፕሮግራሙን ያው በደንብ አይተው ስለነበር እና በመሆኑ በጣም ደስ ብሎኛል። እንኳን ደስ አሉት ዶክተር። እኛም በጣም ደስ ብሎናል። ተመልካቾችን ስለሆኑ ስለተሳተፉ እጅግ በጣም ላቅ ያለ ምስጋና አለን። በድጋሚ እንኳን ደስ አለት። የዜርቲኢ ስማርትፎን ተሸላሚ ሆነዋል። ንኪ አመሰግናለሁ ፕሮግራሞቹ ላይ በሚገለጸው መንገድ መሰረት ምላሾቻችሁን እየሰጣችሁ ከያላችሁበት ተሸላሚ እንድትሆኑ ጋብዛችኋለሁ የዛሬ ሽልማት ስነ ስርዓታችን አፋርና ባህር ዳር ገብቷል። እጅግ በጣም ደስ ብሎናል። በቀጣይ ደግሞ እያልን ከሁላችሁም ጋራ እንደምንገናኝ ተስፋለን። ለዚህ ሁሉ ሽልማት ደግሞ ዋናው መስፈርቱ የዓባይ ቲቪ ኢንተርቴንመንት ዩቲዩብ ቻናልን ሰብስክራይብ ማድረግ በዛ የምንለቃቸውን ቪዲዮች ሙሉን በመመልከት የሚላኩ ጥያቄዎችን መመለስ ይኖርባችኋል ማለት ነው። አብራችሁን ስለቆያችሁ በጣም አድርገን እናመሰግናለን። በቀጣይ ደግሞ አሸናፊዎች መጥተው ሽልማታቸውን ሲቀበሉ አብረው እናንተ የምናይደርስን የሚሆነው አብራችሁ ነው። ዓባይ ቲቪ የኢትዮጵያ ምርጥ።